ሰላም ጤና ይስጥልኝ። ውድ የኢትዮ አዲስ ዴይሊ ሚዲያ ተከታታዮቻችን ሰላምታችን በያላችሁበት ይድረሳችሁ። በክፍል አንድ ፕሮግራማችን ፕሮፌሰር ብርሃኑ ነጋ ከተማሪዎች እንቅስቃሴና የትጥቅ ትግል ከተቀላቀሉ በኋላ ትግሉ ላይ በነበራቸው እምነት ማጣትና ጥርጣሬ ከእስር ከተለቀቁ በኋላ ወደ ሱዳን አገር መሻገራቸውን ተመልክተናል። በዛሬው ክፍል ሁለት ፕሮግራማችን ፕሮፌሰር ብርሃኑ ነጋ የምዕራፍ ሁለት የፖለቲካ ጉዟቸውን በሱዳንና በስደት ምን እንደሚመስል የምናይ እስከ ዝግጅታችን ፍጻሜ ከእኛ ጋር እንድትሆኑ አክብሮት እንጠይቃለን። የስደት ህይወታቸውንና የፖለቲካ አመለካከት ሽግሽጋቸውን ፕሮፌሰር ብርሃኑ ነጋ እንዲህ ይላሉ። በመሰረቱ ሱዳን ስንደርስ ከአዲስ አበባ ስመጣ የነበርኩት የዋህና የቀን ህልመኛ አይዲያሊስት አልነበርኩም ትንሽም ቢሆን የበረሃው ኑሮ ስለ ተግባራዊ ፖለቲካ ብቻ ሳይሆን ትንሽም ስለ ሰው ጸባይ ያስተምሮኛል። ካርቱም ሳለው ብዙ ጊዜ በእጁ ላይ መጽሐፍ ስለነበርና ፀሐይም በተለይ ከምሳ ሰዓት ጀምሮ በጣም ኃይለኛ ስለሆነ ጊዜን የማጠፋው የቤት ማቀዝቀዣ ቬንትሌተር ባላቸው እንግሊዝ ላይብረሪ፣ ብሪቲሽ ካውንስል እና ካርቱም ዩኒቨርሲቲ ላይብረሪ ነበር። እዚያ ቦኜ አነባቸው የነበሩት መጽሐፍ በአብዛኛው ጣሴ ኢህአፓ ሠራዊት ውስጥ ያየሁትን ኢዲሞክራዊ አሰራር ምን ያህል በሌሎች ዓለሞች ላይ ያለ እንደነበረ ነው። ሁኔታው በኢትዮጵያ የተለየ ዩኒክ አለመሆኑን ለማወቅ የሚያስችለኝንና በተለይ የተለያዩ አገር ኮሚኒስት ፓርቲዎች ውስጥ የነበሩ የውስጥ ልዩነት ፖለቲካዊ ልዩነቶች የፈቱባቸው ስልቶችና በሶሻሊስት ርዕዮተ ዓለም ውስጥ የዲሞክራሲ ሚና ወይንም በዲሞክራሲያዊ ጥያቄ ላይ የነበሩ ክርክሮችን አነብ ነበር። እዚሁ ካርቱም ሆኜ በሶቪየት ኅብረት በስታሊን ጊዜ የተወሰዱ እርምጃዎች በተለይም እነቡካሪል ላይ የተወሰደውን የግድያ እርምጃ በቻይና ለእነ ሊዌ ሻዮቹን ጉዳይ ወዘተረፈ የመረዳት ሞክሬ ያለው ከዚህም ችግሩ አጠቃላይና ርዕዮተ ዓለማዊ መሆኑን አመኛለሁ። በምዕራብ ሀገሮች የነበሩት የማህበራዊ ዲሞክራሲያዊ ሶሻል ዲሞክራሲ እንቅስቃሴዎች እንደ ቀልባሶችና ዳሪዎች ከነሌኒ ቅዋሜ በመነሳት እመለከታቸው የነበረ እንዳልነበር አሁን ከራሴ ልምድ በመነሳት እያደር በውስጤ እየደነደነ በመጣው ያለ ዲሞክራሲ ሶሻሊዝም አይሰራም የሚለው አመለካከት የተነሳ በአትሳይን መመልከት የጀመርኩበትም ጊዜ ነበር። ኑሬን ለማሸነፍ ሹርነት ተቀጥሬ ስራ እስከጀመርኩበት ጊዜና፣ ከዚያም ወንድሜ ድጋፍ እውነተኛው ስደት ወደ አሜሪካ እስከሄድኩበት ጊዜ ድረስ ባደረግኩት ነባር ምንም እንኳን በጊዜው በግልጽና በዝርዝር ባላውቀውም ከሞላ ጎደል በአመለካከቴና ውስጥ መንፈሴ ማህበራዊ ዲሞክራሲ አመለካከት ጽንስ እያደገ እንደነበረ አውቃለሁ። ለእኔ ያን ጊዜ ድህነትን ለማዋጋትና የኢኮኖሚ እኩልነትን ለማምጣት የሶሻሊዝም የተሻለ ስርዓትን በሰዎች ነፃነትና በዲሞክራሲ ዙሪያ ባለው አመለካከት ደግሞ የሊበራል ዲሞክራሲ ወሳኝነትን አመንኩ። በዚህም ምክንያት በተለይ በስካንዳኒቪያን ሀገሮች አሉ ማህበራዊ ዲሞክራሲያዊ ፓርቲዎች አቋምና የመሰረቱት ማህበረሰብ እኔ ለነበረኝ የውስጥ ስሜት የተመቸ ነበር። አሜሪካን ሀገር በ1972 ዓ ም ገብቼ በቆየሁባቸው 15 በላይ ዓመታት ያየሁትና የተማርኩት ይህንኑ አመለካከት በብዙ መልኩ የሚያጠናክር ነበር። በዚህ ጊዜና ከዚያም ኢትዮጵያ ከተመለስኩ በኋላ በዲሞክራሲ ላይ ያለኝ አመለካከት እያደር ከመጠናከሩ ባሻገር ይህንኑ ማኅበራዊ ማህበራዊ ዲሞክራሲ አመለካከት እንዲያስቋለው አሜሪካን አገር በነበርኩበት ጊዜ ማህበረሰቡ ለሰው ልጆች በአጠቃላይና በተለይም ለዜጎች ያለው ክብርና ዜጎችም ያላቸውን መጠነ ሰፊ ነፃነት ተመለከትኩ። እንዳንድ የውጭ ሀገር ዜጋ የእነኚህ መብቶች ተቋዳሽ በመሆን ሳታጥም ሁሌ የሚሰማኝ የነበረው ይህ እኔ ሆንኩኝ። አሁኑ የአሜሪካ ትውልድ እንደ ጸጋ የተቀበልነው ነፃነት ቀደምት ትውልድ የታገሉለትና የሞቱለት እንደሆነ ለምሳሌ ማርቲን ሉተር ኪንግ በአሜሪካ ጥቁር መብ ለትውልድ ሀገር ይህንን ነጻነት በሰፊው ለዜጎች እንዲኖር በተወሰነ ደረጃ የአሁኑ ትውልድ መስዋዕትነት መክፈል እንዳለበት ነበር። ከአሜሪካን ኑሮዬ የተገነዘብኩት የነፃነትና የኢኮኖሚ ብልጽግና ጠንካራ ግንኙነት ነበር። ከአሜሪካኖች ጠባይ የታዘብኩትና ከራሴ ሀገር ሰዎች ጋር ሳስተያቸው ይገርመኝ የነበረው የሰው ልብ በሙሉነትና አዲስ ነገር ለመሞከር አለመፍራትም ነበር በሙሉነት ከዚህ ጋር አብሮ የሚሄደው የአዲስ ነገር አደጋን ሳይሆን የሚፈጥረውን እድል የመመልከት ባህሪ በኢኮኖሚያዊ እድገታቸው ሁነኛ አስተዋጽኦ አድርጓል የሚል እምነት አለኝ። ከዚህ በላይ የሰው በነፃ የማሰብ ፍላጎት ችሎታና፣ ከዚህም የሚመጡት አዳዲስ ሐሳቦች በተግባር ለመቀየር ያለው ጠንካራ ተነሳሽነት፣ በሌላው ስኬት ከመቅናት ይልቅ እንደስቱን እንዲሳካለት የመመኘት ንጹህ ባህሪ ለብልጽግናቸው ከፍተኛ አስተዋጽኦ አድርጓል ለሚል እምነት አሳድሮብኛል። በፖለቲካ ህይወታቸውም ለልሂቁ ልዩነቶችን በመግባባት ለመፍታት የሚደረገው ጥረት፣ ሁሉም አሸናፊ የሚሆንበት ዘይ መፈለግ እንጂ አንዱ ጥሎ ሱሬሳ ላይ በመረማመድ የሚገኝ ድል ዘላቂ አለመሆኑ የሚያይ ባህል። ይህ በፖለቲካ ብቻ ሳይሆን በንግድ ግንኙነታቸውም ላይ ጎልቶ ይታያል። አገራዊ ተቋማት ያለው ክብርና ቀናኝነት ስር የሰደደውን የፖለቲካ ስልጣን ገደብ የሚረዳ ብቻ ሳይሆን ኑሮውን በመሆኑን የተረዳሁት ስለሆነ በራሴ አስተሳሰብ ውስጥ ስሜት ላይ ከፍተኛ ማህተም አሳፍርፎበታል። ይህ አይነት የፖለቲካ ባህል አገሬ የሚመጣበት ቀን ስናፍቅና ብዙን የአሜሪካን አገር ኑሬን አሳለቅኩኝ። አሜሪካን አገር ስኖር በኢትዮጵያ ጉዳይ ላይ የነበረኝ ተሳትፎ ይህንን ባህል በአገራችን ምሁራንና የፖለቲካ ሊቃህን ዘንድ የሚሰርጽበት መንገድ በሚያፈላልጉ ፕሮግራሞች ላይ ነበረ። በዚህ ዙሪያ የሁለተኛ ዲግሪን በምሰራበት በኒውዮርክ ከተማ የሚገኘው ኒውስኩል የሚባለው ትምህርት ቤት ውስጥ ከአንድ ጓደኛ ጋር ያስጀምርኩት የአፍሪካ ቀንድ የውይይት ፕሮግራም ይጠቀሳል። ይህ አምስት ዓመታት በተከታታይ የተካሄደ ኮንፈረንስ በተለይም በኢትዮጵያ ላይ ያተኮረና ምንም እንኳን ሱዳንና ከሶማሌ ምሁራን በሚሳተፉበት ቢሆንም የተለያየ አመለካከት ብቻ ሳይሆን የበረሃው እርስ በእርስ በሚጨርሱ ኃይሎች አንድ ላይ በማሰባሰብ ሀገራችንና ለአካባቢያችን ፖለቲካዊ ችግሮች መፍትሄ ማመቻቸትን የታለመ ውይይት መድረክ ነበር። ይህን መድረክ የኒውዮርክ ከለቀቁ ከአንድ ዓመት በኋላ ምክንያቱን እስካሁን ባላወቅኩት ምክንያት ቢቋረጥም ጊዜው በጣም ሰፊ ተሳትፎ የነበረው አዎንታዊ መድረክ ነበር። በስራ ምክንያት ፊላደልፊያ ከመጣው በኋላ የሀገራችን ሁኔታ እያደር እየከፋ በሄደ ጊዜ ግሩም ስሜታዊ በሆነ መንገድ ሳይሆን በአመክንዮ ላይ በተመሰረተና በዲሞክራሲያዊ መልኩ እንዲፈታ ለመርዳት የተወሰነ አንድ አይነት አመለካከት በጊዜ የነበረን ሰዎች ተሰባስበን እምቢልታ የሚባል መጽሔት ጀምረን ለጥቂት ዓመታት አሳትመናል። ምንም እንኳን ይህ የጀመርነው ሰዎች እያደር በኢትዮጵያ ፖለቲካ ዙሪያ የተለያየ አመለካከት ቢኖረንም ከዚያ ቡድኑ ውስጥ አዲስ አበባ ከተመለሰን በኋላ ልዩነቱ እያደር እየሰፋ ሄዶ ለመሆኑ የአንዴት አብረን ሥራ ሠራን ብለን እስከምናስብም ድረስ ሆኖም ነበር። እንግዲህ አስራ አምስት ዓመት ቆይታ በኋላ ወደ ኢትዮጵያ ጓዜን ጠቅልዬ ስመጣ የነበረኝ አጠቃላይ አመለካከትና የውስጥ ስሜት እንዲሁም ይህንን አመለካከት እንዲዜ የገፋፋኝ የኖረና የትምህርት ልደቶች በአጭሩ ይህን ይመስሉ ነበር። በተቀሉ በዲሞክራሲያዊ ሥርዓት በፍጹም የማምንና የረጋ መንፈስ ያለኝ ለዘተኛ ነበርኩኝ ከስደት ወደ አገር ቤት ስመለስ በፖለቲካ የነበረኝ አመለካከት ይህን ይመስላል ብለው ፕሮፌሰሩ ይናገራሉ። ኢትዮጵያ ስመለስ ምንም አይነት ፖለቲካ ውስጥ ተመልሼ የገባለ የሚል ግምት አልነበረኝም። የተማርኩት ትምህርት አንፃር በኢኮኖሚ መስክ በመሳተፍ የተሻለ አስተዋጽኦ ይኖረኛል የሚል ጽኑነት ነበረኝ። ስለዚህም በዋናነት ስራዬ ብዬ የሚይዘው ከኢኮኖሚ እንቅስቃሴ ጋር የተያዘና በተለይም ዙ የሥራ እድል ሊፈጥሩ የሚችሉ የኢንቨስትመንት ስራዎች ላይ መሳተፍ ግን እንደአንድ ንቁ ዜጋ በሀገሪቱ ውስጥ በሚነሱ የፖለቲካም ሆነ የኢኮኖሚ ፖሊሲ ጉዳዮች ላይ የሚመስለኝን እውነቱን ሳልፈራ በግልጽ ኢን ፐብሊክ ለመናገር በዚህም ለመንግስትም ቢሆን እውነቱን በመናገርና ስህተትን በማዳል አስተዋጽኦ ማድረግ ግንነት የሚጠበቅብኝ ግዴታ ነው ብዬ አምኜ ሀገር የገባው። ከዚህ ውጭ ግን በአሜሪካ ሀገር ዩኒቨርሲቲ ውስጥ አስተምር ስለነበርና ማስተማርም እንደሙያ ወደው ስለነበር በትርፍ ጊዜ አዲስ አበባ ዩኒቨርሲቲ እንደማስተምር አውቄ ለማስተማር የሚሆንኝን ጻፍትና ቁሳቁስ በብዛት ተሸክሜ ነበር የተመለስኩት። ኢትዮጵያ ተመልሼ ለኤሮፓውያኑ አቆጣጠር በ1993 ዓ ም ድረስ በአብዛኛው ላይ ጠቀስኳቸው ነገሮች ሳደርግ ቆየው። ምንም አይነት ፖለቲካ ድርጅት ውስጥም አልገባሁም። የምደግፈውም የፖለቲካ ድርጅት አልነበረም። በኢኮኖሚስ ባለሙያዎች ማህበር ውስጥ ሙሉ ተሳትፎ ነበረኝ። በኢኮኖሚክ ነክ ጉዳዮች ላይ ትክክለኛ ነው፣ ሀገራችን ይበጃል የሚለውንና በጥናት ላይ የተመሰረተ ሐሳብ እከሌን ያስቀይማል ወይንም ደግሞ እከሌን ያስደስታል ሳልል ፊት ለፊት እገልጻለሁ። በማኅበራችን በሚደረጉ ውይይቶች ያለምንም ወገንተኝነት ከጥናት ያገኘነው ውጤት እንዳለ ማቅረብ አለብን የሚል ባህል እንዲዳብር ሞክሬያለሁ። በዩኒቨርሲቲ በተቻለ መጠን ተማሪዎቹ ሳይሸማቀቁና ከአስተማሪዎቻቸው ጋር እንዲሟገቱና በነፃ እንዲያስቡ ለማድረግ ጥሬአለሁ። ዩኒቨርስቲ ውስጥ የተለመዱ ተማሪዎቹ እውቀት መበልፀግ እንቅፋት ናቸው ያልኳቸውን አሰራሮችም መቃወም ብቻ ሳይሆን አንዳንዶቹንም ዝም ብዬ በእምቢተኝነት የራሴ የራሴን መንገድ እከተል ነበር። በአጠቃላይ ዩኒቨርስቲ ያለው አሰራር ለእውቀት የማይበጅ ነፃነትን የማያዳብርና በፍጹም ኋላ ቀር መሆኑን በግልጽ ተናግሬአለሁ። ይህንንም ተማሪዎቹ በስብሰባ ላይ መናገሬ በኋላ ከመንግሥት ጋር ችግር ውስጥ አስገብቶኛል። ተማሪዎቹ የተለያዩ ሐሳቦችን አድምጠው የተሻለ ነው የሚሉትን እንዲመርጡ፣ ሐሳቦችን በሐሳብነታቸው እንዲሞግቱ ለማስተማር ጥሪ አለው። ለዚህ እንዲረዳ የእድገት ፖሊሲ ትምህርት በማስተምር ጊዜ የአገራችን ፖሊሲ አውጫዎች ብዙውን ጊዜ በኢኮኖሚ ነክ ሚኒስቴሮች ክፍሌ እየጋበዝኩ ለተማሪዎቹ ምክክር እንዲያደርጉና ተማሪዎቹም ሀገራችን የእድገት ችግሮች ዙሪያ ጥያቄዎችን በቀጥታ እንዲጠይቁና እንዲከራከሩ ማድረግ ነበር። በዚህ ጊዜ በጻፏቸው የተለያዩ ጽሑፎች የዲሞክራሲና ኢኮኖሚ እድገት ትስስርን በሚመለከት በአጠቃላይም በተለይም ለኢትዮጵያ ኢኮኖሚ ብልጽግና የዜጎች ነፃነትና ዲሞክራሲያዊ ስርዓትን አስፈላጊነት መክር ያለው፣ ከዚህም አልፎ በሀገራችን ዲሞክራሲያዊ ስርዓት ስር እንዲሰድ ጠንካራ የመካከለኛ ገቢ ያለው መደብ ሚድል ክላስ እንደሚያስፈልግ፣ ዚህም በተጨማሪ አሁን ባለንበት ዓለምና ሀገሮች መካከል ያለው በውድድር ላይ የተመሰረተ የኢኮኖሚ ትስስር የሚጠይቃቸውን አስተሳሰቦች አገራችን ተንሰራፍተው ካሉ ባህላዊ ገጽታዎች ጋር ሊጋጩ የሚችል ከሆነ እኚህን ባህላዊ ገጽታዎችን እንደገና መረመር አለብን የሚል ባህላችን ዙሪያ ውይይቶችን እንዲካሄድ ኮትኩቻለሁ። በአጠቃላይ እስከ 997 ዓ ም ድረስ ከቀጥታ የፖለቲካ ተሳትፎ የመጣ ሳይሆን እንደ ዜጋ ትክክል ነው ብዬ ባመንኩባቸው ጉዳዮች ለመውጣት ሞክር ያለው እዚህ ላይ ምናልባት አልባት ወደፊት ለሚቀርበውት ተና ስለሚጠቅም በዚህ ጊዜ ስለ ኢሕአዴግ ያለኝ አመለካከት ምን እንደሚመስል ባጭሩ ላስቀምጠው? ፕሮፌሰሩ ይቀጥላሉ። ኢሕአዴግ በአመለካከትም ሆነ በተግባር በትግል ላይ የሚያለ ዲሞክራሲን በሚመለከት በኢትዮጵያ ውስጥ ያሉት የብሔር ብሔረሰቦች ጥያቄ አፈታቱን በሚመለከት በኤርትራ ጉዳይ ወዘተረፈ መሰረታዊ ችግሮች ያሉበት ድርጅቱ መሆኑን ጠልቅ ያውቃለሁ ነው። በእነና በሌሎች ጥያቄዎች ከአዲግ አባላት ጋር በደንብ ከማውቃቸው የድርጅቱ አመራር አባላት ጋርም በሰፊው ተማግቻለሁ። ያድን ግን በሚመለከት ሁል ጊዜም ከራሴ ጋር የሚያሟግተኝ ይህ ድርጅት መንግስት ከሆነ በኋላ መንግስት በመሆን ከሚመጣው ኃላፊነቶች አንጻር ስህተቶቹ ሲነገሩት መስማትና ማሻሻል የሚችል ድርጅት ነው ወይስ አንዴ የሚያምንበት እምነት ውጤቱ ምንም ይሁን የሚገፋበት ግትር ድርጅት ነው የሚለው ጥያቄ ነበረ። የኢህአዲግ ስልጣን ሲይዝ የወሰዳቸው አንዳንድ እርምጃዎች ለምሳሌ የገበያው ኢኮኖሚን እያንገራገረ ቢሆን መቀበል፣ መጻ ፕሬስን መፍቀድ፣ ወዘተረፈ ድርጅቱ ሁኔታዎችን አይቶ ሊቀይር የሚችል አስመስሎታል። ይህ ከሆነ ደግሞ አገሪቱ ወደፊት አጣጣው ለተሻለ መንገድ እንዲሄድና ይህን መንግስት የሚወስዳቸው እርምጃዎች ጥሩ ሲሆኑ እየደገፉ ሲሳሳቱ ደግሞ ያለ ርኅ በመቃወም ዝተቱን ስህተቱን በማሳየት እንዲመለስ ማድረግ ይበጃል የሚል አቋም ነበረኝ። ድርጅቱ ካፈጣጠሩም በተለይም ህዋት ወክላለሁ ከሚለው ማህበረሰብ አነስተኛነትና የተነሳ ሰፋ ያለው ማህበረሰብ ውስጥ ሲገባ ትንሽ ውስጥ አለመረጋጋትና ስጋት ኢንስቲቲ ሊኖርበት ይችላል። ድርጅቱ እና የሚመራው መንግስት በጥላት ማየት የበለጠ ሊያስበረግገው ይችላል። ይህ ደግሞ ሀገሪቱ ሰላምና መረጋጋት አይበጅም ከሚል ድርጅቱ ሲሳሳት አውቆ ለክፋት አይደለም ካለማወቅ ሊሆን ይችላል ጊቭን ደ ቤኔፊት ኦፍ ደ ዳውት የሚል ደኔምነት ግን አዎንታዊ ፖዘቲቭ የሆነ አመለካከት አንፃር ለሀገሪቱ ሰላምና አንድነት አደገኛ ሊሆን ይችላል የሚል ፍርሃትም ነበረ። ይህ አመለካከት የሚጠይቀው ቀናነትና ግልፀኝነት ቢሆንም ከመንግስት ደጋፊዎች ሆነ ከመንግስት ተቃሚዎች ጋር የነበረኝ በተወሰነ ደረጃ ማቃጫቱ አይቀርም። በጊዜው የነበሩ አንዳንድ ተቃዋሚዎች አካባቢ አንዳንድ ጊዜ በተለይ በኢኮኖሚ እንቅስቃሴ ዙሪያ ጥሩ ነገሮች ሲታዩና ይህም ጥሩ ነው የሚል ሪፖርት ካቀረብን የመንግስት ደጋፊዎች አካባቢ ያቀረብ ነው ኢህአዴግን ስለምንቃወም እንደሆነ ተደርጎ ይታይብናል። በአንጻሩ ገጽታው ጥሩ ካልሆነና ከመንግስትና ከያዲግ ደጋፊዎች አካባቢ ይህ ያቀረብ ነው ኢህአዲግን ስለምንቃወም እንደሆነ ትችቶች ይደርሱብናል። በዚህ ሳቢያ እኔ እንደ ግለሰብ ወይንም በጊዜው መራው የነበረው ተቋም እንደ ተቋም በሁሉም ወገኖች ተተችተናል። ይህ ደግሞ በእኔ አመለካከት ክፋት የለውም አልነበረውምም። ኢህአዲግ አገሪቱ ወደፊት እንድትል ሊጫወት ይችል የነበረውን አውንታዊ ሚና እየተሟጠጠ አሉታዊ ሚና እየተጫወተ ነው የሚል ስሜት ላይ ደረስኩት በ1993 ዓ ም የተማሪዎች ግጭት ጀምሮ ነው ለማለት ይቻላል። ምናልባትም ወደ ፖለቲካው እንድትገባ የገፋፋኝ ይህ ሳይሆን አይቀርም። በቀጥታ በፖለቲካው እንድትገባና በ1997 ዓ ም መግቢያ ላይ ስለሆነ ፖለቲካ ውስጥ የገባሁ ጀምሮ የነበረኝ አመለካከትና በኢትዮጵያ ፖለቲካ ዙሪያ የሚሰጠው ትንታኔ እንደዚህ ጽሑፍ ዋና ክፍል ስለሆነ እዚያ ዝርዝር ውስጥ ገብቼ በዚያ መግባ ላይ ምንም ማለት አያስፈልገኝም የአዲሱ የፖለቲካ ተሳትፎ እርሻ የተጠነሰሰው በ1993 ዓመተ ምህረት አዲክታ ታስሬ በማዕከላዊ ያለው ስለነበረ በዚህ ስርና በ1997 ዓ.ም መካከል የነበረኝን አካሄድ በአጭሩ ልግለጽ እንግዲህ በ1993 ዓመተ ምህረት የተጠነሰሰው የፖለቲካ ጉዘዌ ወይንም ደግሞ ተመልሶ ለፖለቲካ ፖለቲካ የመግባት ጅማሬ ነው ይላሉ ፕሮፌሰር ብርሃኑ ነጋ። በብሔራዊ ሎተሪ አዳራሽ ይሰመጉ የአካዳሚክ ነፃነት፣ አካዳሚክ ፍሪደም አስፈላጊነት በሚል ርዕስ ላይ ለዩኒቨርሲቲ ተማሪዎች ንግግርን እንዳደርግ ሲጋብዙኝ ምንም አላቅማማሁም። በዩኒቨርሲቲው በማስተምርበት ጊዜ በዚህ ርዕስ ላይ ብዙ እናገር ስለነበር ምንም አዲስ ነገር ይፈጠራል የሚል ምንም ድምፅ አልነበረኝም። ዕለቱም የተደረገ ውይይት የአካዳሚ ነፃነት ምንነትና አስፈላጊነትን እዚህም የሚደረግ ትግል ጥሩ እንደሆነና ጉዳዩንም አገሪቱ ሕግና ሕገ መንግስት የሚደግፈው እንደሚመስለኝ ከመናገር ውጪ ምንም ያልኩት አልነበረም። ይህን ንግግሬን ባደረግኩ በሁለተኛው ቀን ለስራ ወደ ውጭ ሀገር ስለሄድኩኝ ከዚያ በኋላ የተፈጠረው ነገር ተከትቼ አላውቅም ነበር። ለማንኛውም ከውጭ ሀገር ተመልሼ በሁለተኛው ቀን ከቢሮ ውስጥ መጥተው ሲያስሩኝ፣ ልታስሩኝ ትችላላችሁ የሚል ወሬ ቢኖርም በግሌ እውነት ነው አላልኩም ነበር። በመጀመሪያ የመጣብኝ ስሜት እነዚህ ሰዎች አብደዋል ወይ የሚለውም ጭምር ነበረ። በታሰርኩበት ማግስት ቤቴ ሲበረብሩና በብርበራውም ወቅት ሆነ ብለው ሊያስከስስ የሚችል ማንኛውም ነገር ሲፈልጉና ሲጓጓየው! ሲጓጉ ይህን ሳይ የመጣብኝ ስሜት ከዚህ በፊት በወጣትነቴ በኢህአፓ ታስር የነበረውን ሁኔታ ነበር። ይገረመኝን አምባገነን ቡድኖችና ስርዓቶች የባህሪ ተመሳሳይነትና በሪዮት ዓለም ደረጃ ብቻ ሳይሆን ለስልጣን ብለው የዜጎቻቸውን መብት ለመርገጥ የሚጠቀሙበት ስልት አንድ አይነት መሆኑ ነበር። ሁሉም በጋራ የሚጠቀሙበት የዜጎችን መብት ለመርገጥ የሚያገለግል አንድ አይነት መጽሐፍ ያላቸው ይመስለኝ ነበር። ከሁሉ በላይ በጊዜ አስደነገጠኝና ከእኛ መታሰር በላይ እንቅልፍ የነሳኝ በማዕከላዊ ታስሮ የነበሩ ሰዎች አይነትና የታሰሩበት ምክንያት እንዲሁም እነኚህ ሰዎች ስለመታሰራቸውና ስለ መንግሥት የነበራቸውም አስተያየት ነበር። አብዛኞቹ እስረኞች ኦሮሞ ብሔረሰብ የመጡና በኦነግነት ተጠርቶ የታሰሩ ነበር። እድሜያቸው ከወጣትነት እስከ ሰባ ዓመት ሽማግሌ የሚደርስ ነበር። እዚያ ታስረው የነበሩ ብዙዎቹ የኢትዮጵያን ፖለቲካ የሚያዩት በዘር መነፅር ብቻ ነበር። በሁለተኛው ቀን አንድ ጠና ያለ እስረኛ ፀሐይ በምንሞቅበት ሰዓት ጮክ ብሎ በጥቅሉ ያለንን እናንተ እስካሁን ሰብዊ መብት ላላችሁ ገና አልገባችሁም፣ ወይም አውቃችሁ አይናችሁን ጨፍናችኋል። እዚህ ሀገር ያለው የዘር አገዛዝ ነው፣ ግልጽ የሆነ የዘር ጭቆና ነው። ይህ መንግሥት እስካለ ድረስ ስለ ዜጎች እኩልነትና ሰብዊ መብት ማውራት ውሸት ነው ሲል በእኛ ላይ በማሾፍ ተናገረ። በየሰመጉ ስብሰባ ላይ የነበሩ ብዙ የኦሮሞ ተማሪዎች በስብሰባው ላይ እኛ የኦሮሞ ተማሪዎች ጉዳይ የተለየ ነው የአካዳሚክ ነጻነት ጉዳይ ሳይሆን የብሔራዊ ነጻነት ጉዳይ ነው የሚል እንድምት ያለው ንግግር እያደረጉ ሙግት ከተማ ስለነበረ በእስር ቤት ይህንን በተጠናከረ በአዛውንቶች መሀል በግልጽ ሲነገር መስማቴ መጀመሪያ ጊዜ እዚያች ሀገሬ ወደፊት ጣምል ሊሆን የሚለው ጥያቄ በጣም ያሳሰበኝ ጉዳይም ነበር። በጊዜው ከሌሎች እስረኞች ጋር በግልጽ መወያየት ስለማልችል ከጠባቂዎቹ ውስጥ አንዱን ባለሳሳት ኃላፊ ይመስለኛል፣ በዚህ ጉዳይ ላይ ከሰዎች ጋር እንድንወያይ እንዲፈቅድልን ጠይቄው ነበር። አይቻለም ማለኝ እንጂ ከመንግስት ዋና መሪ የብሔሮችን እኩልነት ነው፣ ብሔሮች ካልተስማማቸው መገንጠል ይችላሉ፣ ይህም የዲሞክራሲ ዋና መለኪያ ነው ብሎ የሚያምን ድርጅት ጭቁን የሚባል ብሔር አባላት እንዲህ አይነት ስር የሰደደ ጥላቻ ካተረፈ የአገሪቱ በጉልበትና በኃይል ሳይሆን ዜጎች ፈቃደኝነት ለማስተዳደር የሚችልበት ሕዝባዊ መሰረት የት ላይ ነው ታዲድ? በዚህ በሚያምንበት ወይም ሁሌ የሚለፈልፈው በሚመጣው እውነተኛ ስሜት ማስተባበር ካልቻለ ይሊያደርግ የሚችልበት አማራጭ ፖለቲካ በሀገራችን ምንድን ነው የሚል ጥያቄዎች በፍጹም ሰላም ነሱኝ። ለእነኝ መሰረታዊ የፖለቲካ ችግሮች ሁነኛ መፍትሄ መስጠት ካልቻልን ስለ ሰላምና መረጋጋት፣ በተለይም ስለ ኢኮኖሚያዊ እድገትና ብልጽግና የምናወራው ነገር እየትም የሚወስደን አይደለም የሚል ግንዛቤ ላይ ደረስኩ። ሀገራችን የፖለቲካ ጉዳዮች ላይ በተናጥል አንዳንድም ጊዜ ብዙ ሆነን ባለንበት ውይይት የጀመርኩት ከዚህ ጊዜ በኋላ ነው። እውነትም አገሪቱ ውስጥ ያሉ የተለያዩ የፖለቲካ ኃይሎች ከምር መውሰድ የጀመርኩት ከዚህ በኋላ ነበረ። ምንም እንኳን በዚህ ጊዜ ለእኔ የታየኝ ሀገራችን የፖለቲካ አደጋ እውነተኛ ሙሉ ማስረጃ ነበረ ለማለት ባልችልም፣ በሀገራችን ግን ስር እየሰደደ የመጣው በጥላቻ የተጀመረ የብሔርተኛ ስሜት አማራጭና አስተባባሪ ሂሮት የዓለም ካልተካው አደገኛነቱ ፍጹሙን መሆኑን ተረድቼ ነበር። በዚህም ምክንያት በአማራጭ ደረጃ የሚታይን በዜግነት እኩልነት ላይ የተመሰረተ ግን ሀገሪቱ የተለያዩ ብሔረሰቦች እኩልነት ያስረገጠ ዲሞክራሲያዊ ስርዓትን በመሰረቱ ጥያቄ አዳዳፊ የሆነ መምጣቱን ታይቶኝ ነበር። በጊዜው በበቂ መልሰው ያልቻልኩትና ላልቻልኩትና እንደ አይነቱ የዲሞክራሲያዊ ግንባታ ሂደት አዲ የሚኖረው ሚና ምን ይሆናል? የዚህ ግንባታ አካል በመሆን የዲሞክራሲ ግንባታውን ለማገዝ በተወሰነ ደረጃ የስልጣን ማጣትን ወይንም መገደብ ይቀበላል። ከስልጣኔ ምንም አይነካ የሚል ባፈንጋጥ ብዙ የሀገሪቱን ችግር ያባብሳል የሚለው ነው። ፖለቲካ እንቅስቃሴ ውስጥ በቀጥታ ስገባ እነኚህን አመለካከቶች ይዤ የሚታየን የሀገራችንን የወደፊት አደጋ ከተፈጠረ በኋላ ከንፈር ከመምጠት ይልቅ አደጋው እንዳይፈጠር መከላከልና እውነተኛ የዜግነት ኃላፊነት የመወጣት ነው ከሚል ጽኑነት ነበር ይላሉ ፕሮፌሰሩ። በአጠቃላይ በፖለቲካ ውስጥ እስከምገባ ድረስ የፖለቲካ አመለካከት ብቻ ሳይሆን ስለ ፖለቲካ አካሄድ ያለኝ ስሜት ቴምፖርትመንት፣ የቀረጹትን የራሴን የህይወት አጋጣሚዎች በሚመለከት ካልኩኝ፣ ከዚህ በኋላ ጊዜ ሊፈጥራቸው የሚችላቸውን ወይም እየፈጠራቸውን የጽሁፉን ድክመቶች ለአንባቢዎች ባጭሩ አስረድቼ ይህ መግቢያ ልዝጋና ወደ ዋና ቁም ነገር ልግባ። ቅንጅት እንደተመሰረተ ለእኔ ተሰርተኝ የምርጫ ዘመቻ ኮሚቴውን የመምራት ኃላፊነትና እዚያም በተጨማሪ የስራ አስፈጻሚ ኮሚቴ አባል በመሆን በምርጫ ዘመቻ ወቅት ሆነ ከዚያ በኋላ ቅንጅት ባደረጋቸው ውይይቶችም ሆነ ውሳኔዎች በሙሉ እንኳን ባይሆን በጣም በአብዛኛው ተካፋይ ስለነበር ወሳኝ ናቸው የምላቸውን ጉዳዮች ላይ የተለያየ አመለካከትም ስለነበረን በተወሰነ ደረጃ ይህ ከተለያየ ድርጅትና ድርጅታዊ ታሪክ ጋር የተያዘም ስለነበር እንደ ቅንጅት አንድ አቋም ለመውሰድ በጣም ብዙ የጦፉ ክርክሮች ውስጥ ከነበረኝ የነቃ ተሳትፎ አኳያ የተንበሩት የተለያዩ አመለካከቶች በሙሉ እንዳለ እንኳን ባለስማማባቸውም አንዳንድ ነጥቦችን ግን ማንሳት እችላለሁ። ኢህአዴግ ያልተገደበ ስልጣኑን ይዞ ለመቆየት ሲል የጀመረውን የግንቦትን ዲሞክራሲ ሂደት የመቀልበስ ጉዞ ምክንያታዊ ለማስመሰል በሰፊው የያዘው የበሬ የወለደ ፕሮፖጋንዳ አለ። በዚህ ሂደት ውስጥ ቀጥተኛ ተሳትፎ የነበራቸውን የቅልበሳ ጉዞ ያደናቀፉብኛል ላላቸውን የተቃዋሚ መሪዎችን አስሯል። የፈጠረው አስቂኝ ክስ አሳዛኝ ባህን ኖሮ እውነን ለማስበሰር ማድረግ ያለበትን ታሪክን ፍጹም መቀየር ነው። ይህ ደግሞ የአዲግ መሪዎች ይከተሉት ከነበረው ርዕዮተ ዓለም መሪዎች ታሪካ ተምረዋል። ለዚህም ነው የኃይል እርምጃ ምጃ መውሰድ ሲጀምሩ የፖለቲካ ተቀናቃኞቻቸውን ብቻ ሳይሆን የእውነት ሊያወጡ ይችላሉ ብለው የፈጠሯቸውን ጋዜጠኞች አጠገባቸው ያሉትን ማሳሰር፣ ሩቅ ያሉትን በክሱ ውስጥ ማስገባትና በዚህም እንዲሸማቀቁ ማድረግ የያዙት እንዲሁም ኢህአዴግ ትንሽ ነፃ የሆነ የሲቪክ ማህበረሰብ ካለና በተለይም እነዚህ በምርጫዎች የተደረገውን ቅጥበት ያውቃሉ ያወቁትን ለመናገር ደግሞ አይፈሩም ያላቸውን እዚህ አስቅኝ የፈጠራ ክስ ውስጥ በመከላቀል እነሱን ለማቆየት ብቻ ሳይሆን እንዲህ አይነት ሃሳብ ሊኖራቸው የሚችሉ የሲቪክ ማህበረሰብ አባላት አሁንም ከእስር ውጭ ካሉ እነሱን ለማሸማቀቅ ደር አርቦ በስር ያከተተው ትንሽ የሚከብት ሆኖባቸው ነው እንጂ ተከሳሾቹን ዝርዝር ሲያዘጋጅ በውጭ ሀገር የሚገኙ ያደግፉንም የሚሏቸውን ወደፊትም ተሸማቀው ከተቃውማቸው አይታቀሙም ያላቸውን የኢትዮጵያ ዝርያ ያላቸውን ሁሉ ሲከቱ አውሮፓ የምርጫ ታዛቢዎች ቡድን መሪ የነበሩትን ወይዘሮ አናጓሜዝን በዚህ ክስ ውስጥ ከተው ያልበደብዷቸው ምንኛ ደስ ባላቸው ነበር። ስለዚህ የቅልበስ አካሄድ ታሪክን ለመቀለበስ የመሞከር ሂደት ስለሚያካትት ይህን ለመከላከል በጊዜ የነበሩ እውነቶች ሳይረሱ በተቻለ መጠን ሳይሸራረፍ በቶሮ ማቅረብ የታሪክ ልበሳው ብቻ ሳይሆን ዋነኝነትም የዲሞክራሲያዊ ክልበሳ ደ ሊታገሉ ይችላል በሚል ስሌት ነው። ንንወሰባት ጀምሮ የአዲግ መሪዎች በአንዳንድ አጫፋሪዎቻቸሁ እየተወሰደ ያለው እርምጃና ና ከእርምጃውን በኋላ ህብረተሰቡ አይናቸውን ጨፍኑ ላሞኛቸው የሚለው የሚገርም አይነት የተራ ብልጥነት አካሄድ የህብረተሰቡን የማመዛዘን ችሎታ የሚያኮስ ስለሆነ በጣም የሚያናድድ ብቻ ሳይሆን በእኔ አዲጉ ስላሉና የደርግን ስራ ሊታገሉ ለነበሩ በዚህ ምክንያት እሱ የሚወዷቸውን ጓዶቻቸውን ላቅ ታጋዮች የሚያሳትር ይመስለኛል። ትንሹም ቢሆን በጊዜው ከስልጣን ከሚገኝ ፍርፋሪ በላይ ሊያስብ የሚችል አእምሮ፣ እውነተኛ የሀገር ፍቅር ስሜት ያላቸው ታጋዮች እንደ ማናችንም አብረው አንጀታቸው ሲቃጠል ይታየኛል። ስለዚህ የምጽፈው በምንም አይነት የጥላቻ ላይ ተመስርች አይደለም። በጥላቻ ላይ የተመሰረተ አስተሳሰብ ፖለቲካ ሁሉ ይዞ ገደል የሚገባ እንጂ ምንም አዎንታዊ ውጤት እንደማይኖረው በምርጫ ዘመቻው ጊዜ የጆርክ ካስተምር የነበረው አሁን በእነኝ ኃይሎች በመታሰር ያልቀየርኩትም እንዲያውም አጠናከርኩት፣ እንጂ አለቤቴ ጥላቻ ራስን የሚጎዳ በሽታ ነው። አንድ ሰው ጠላው ብለ የምታሳረረው ቆሽት ያንተ እንጂ የጠላኸው ሰው አይደለም። እሱም መጥላትን ላያውቀው ይችላል። ትለኝን ነበር የኢህአዴግ መሪዎች እየፈጸሙ ያለትን አገር ብቻ ሳይሆን ለራሳቸው የማይበጅ በደል መነሾ ከስልጣን ፍቅር በላይ እኛ በቅጦ ያልተረዳንላቸው በውስጣቸው ያለው መጥፎ ጥላቻ ይመስለኛል። የዚህ ጥላቻ ጋኔን ለማስወጣት መልሱ ሌላ ጥላቻ ሊሆን አይችልም። መልሱ ፍቅርና መተሳሰብ ነው። እዚህ ነው ይህ ጽሁፍ በተቻለ መጠን ፖዘቲቭ በሆነ ስሜት ለመናገር ለመጻፍ የሞከርኩት ይላሉ ፕሮፌሰር ብርሃኑ ነጋ። ይህ ማለት ግን ስህተቶች ዝም ብለን ማለፍ ሳይሆን በተቻለን መጠን ውግቱ ከሀሳቦች ጋር እንጂ ከሰዎች ጋር እንዳይሆን ሞክራለሁ። ሁኔታ አስገድዶ የግለሰብ ስሞች በየስ መልኩ ከተነሱ የስማቸውን መግለጽ ቅር ለሚለው ቁም ነገር በጣም አስፈላጊ ሲሆንና ከዚያም በላይ ደግሞ ወደፊት እነኝ ግለሰቦች በዚህ ጽሁፍ ላይ የቀረቡት ቁም ነገሮች እውነታ ላይ የተለየ አመለካከት ካላቸው ይህን ለማቅረብ እንዲችሉ ለመኮንተል ጭምር ነው። ብዙዎቻችን በተለያዩ ጊዜ በተለያዩ ጥያቄዎች ላይ ስብሰባ ከመግባታችን በፊት የነበረን አመለካከት ስብሰባው ላይ የሚቀሩ የተለያዩ ሐሳቦች ምክንያቶችን በመመርኮዝ ይቀየር ነበር። ይህ ማለት ከስብሰባው ውጪ በአመራሩ አባላት መካከል ቅስቀሳ ሎቢ መደራረግ አልነበረም ለማለት አይደለም። ብዙ ነገር ግን ከስብሰባ በፊት በቅስቀሳ የተወሰደ አቋም እንኳን በስብሰባው ላይ የተሻለ ምክንያት አርኪምን ከቀረበ በቀላሉ ይቀየር ነበር። እንደተለመደ የሄደ ባህል ውስጥ ድርጅትና የዲሞክራሲ ባህል በሌለበት ደግሞ ለሰፊው ማህበረሰብ ያውም የፖለቲካ ስልጣን ከያዙ በኋላ ማስተማመኛ መልኩ ማቅረብ ይቻላል ብዬ በግሌ አላምንም። በማንኛውም ድርጅት ከተመሰረተ ጊዜ ጀምሮ የነበረው የታሪክና አጠቃላይ የፖለቲካ ግምገማ ወደፊት ኦፊሳዊ በሆነ መንገድ አቀርባለሁ የሚል ጽኑ እምነት አለኝ ይላሉ ፕሮፌሰሩ። አሁን ላይ የሀገራችን የፖለቲካ ችግር ይህን መጠበቅ ስለማይችል

ብልጽግናና ዲሞክራሲያዊ ሂደት ለምን ወደ መስመሩ መመለስ እንዳለበት ለማሳየት ሞክራለሁ። ውድ የኢትዮ አዲስ ዴይሊ ሚዲያ ተከታዮቻችን በቀጣይ በሰላም ለዲሞክራሲ ይታገል የነበሩ እንዲሁም በዘላይ ላይ የተመረኮዘ ፖለቲካ ፖለቲከኞች የነበሩት ፕሮፌሰር ብርሃኑ ነጋ አሁን ላይ በዘር ፖለቲካ በተደራጀው በህገ መንግሥቱ የሚያምነውን የብልጽግና ጎን መቆማቸው ከነበራቸው የፖለቲካ አመለካከትና አቋም ጋር ያስተቃርና ያስገባቸውን ጉዳይ በቀጣይ ክፍል ይዘን እንቀርባለን። ቸርን ሰንብት።